እንደዚያ ማን የኔ ጫማ ሁለት ነው ያለኝ? ስማቸውን ታውቀዋለህ እኮ ማዕዛና ሽታይ ናቸው። እዛ እኮ ነው ዛሬ አረጋት ማዕዛ እንሳትሆን አማሮሶ ያው እኔ እንቁላል ውስጥ አቧራ አግኝቻለሁ የተቀቀለ ነው እንቁላል ውስጥ አቧራ አግኝቻለሁ የለኝም የቅርፊቱ ላይ ነው ያገኘኸው ወይስ ውስጡ ላይ ያው እኔ ከውስጡ ነው ከውስጡ ነው።